ኦይን አይን። የአይን ፊደል መውጫ ቦታ አይን ከጉሮሮ መካከል የምትወጣ ፊደል ናት። ከመውጫ ቦታውም ይበልጥኑ መቀራረብ ይከሰታል። የአይን ፊደል ባህሪ አይን ሶስት ባህሪዎች አሏት። አንደኛ፣ መቅጠል ማለትም ድምፅ ከላይኛው ላንቃ ጋር ምንም አይነት ግጭት ስለማይኖረው በቀጥታ ይጓዛል። ሁለተኛ የትንፋሽ ፍሰት መታገድ ማለትም ከመውጫ ቦታ በመቀራረቡ ምክንያት ትንፋሽ ከአፍ በኩል አይወጣም፣ ማለትም የታገደ ይሆናል። ማለትም ሶስተኛ፣ የድምፅ በከፊል መለቀቅ በምንናገራት ጊዜ መካከለኛ እርዝማን ያለው ቆይታ ይኖራታል። ምሳሌ ስኩን ስትሆን ናዕቡዱ፣ ያዕተሚዱ፣ ፈትሐ ስትሆን አበሰ ነዓመ ከስራህ ስትሆን ዒናባን፣ ሳዒራን ቦመህ ስትሆን ዑማሩ፣ መስዑድ በዚህ መልኩ ትቀራለች ማለት ነው። ዓይንን ፊደል በምናነብበት ጊዜ የሚከሰቱ ስህተቶች፣ ሁለት አይነት ስህተቶች ከዓይን ፊደል ጋር ብዙውን ጊዜ ይስተዋላሉ። አንደኛ የባህሪ መቀየር ማለትም አይን ወፍራ መውጣት አይን ስህተት ነው አይን የመቅጠን እንጂ የመወፈር ባህሪ የላት በምሳሌ ስናየው አልሐምዱ ልላህ ረቢ ልዓለሚን ስህተት ነው ምክንያቱም አይን ወፍራን ያለችው የመቅጠን ባህሪዋን አጥታለች ማለት ነው በትክክለኛ ስትቀራ አልሐምዱ ልላህ ረቢ ልዓለሚን በዚህ መልኩ ትቀራለች። ይህም ስህተት የተከሰተው ድምፅ ከላይኛው ላንቃ ጋር በመላተሙ የተነሳ ነው ማለት ነው። ሁለተኛ የመውጫ ስፍራ መቀየር ማለትም ወደ ሐምዛ መቀየር ማለት ነው። ዐይን ስህተት ነው ምክንያቱም ዐይን የመውጫ ቦታዋን ለቃ በሌላ ቦታ ወጥታ ነው ማለት ነው። ይህንንም በምሳሌ ስናይ አልሐምዱ ሊላህ ሮብልዓለሚን፣ ስህተት ነው ማለትም ዐይን ወደ ሐምዛ ተቀይራን የተቀራችው ማለት ነው። ትክክለኛ የሆነው አልሐምዱ ሊላህ ሮብልዓለሚን በዚህ መልኩ ይሆናል ማለት ነው። ይህም ስህተት ሊከሰት የቻለው መውጫ ስፍራዋን ማለትም ከጉሮሮ መካከል ለቃ ወደ ጉሮሮሩ ክፍል በመቀየሩ የተነሳ ነው ማለት ነው። ስለሆነ የመውጫ ስፍራዋንና ባህሪዋን በትክክል አስተውለን ሙራጃዓ ልናረጋት ይገባል ማለት ነው። ቁርአንን በኦንላይን መቅራት የምትፈልጉ እንዲሁም ደግሞ በየጊዜው ቁርአን እንዴት በቀላል መነበብ ይችላል የሚል አዳዲስ ኢንፎርሜሽን ማግኘት የምትፈልጉ ከታች ዲስክሪፕሽን ላይ ቴሌግራም ቻናል ሊኩን አስቀምጫለሁ። እዛ ጆይን በሉ። በቀጣይ በሌላ ሐርፍ እስከምንገናኝ ወሰላሙ ዐለይኩም።